አሰላሙ አለይኩም ወረህመቱላሂ ወበረካተ ደሀገሬ ቻናል ቤተሰቦች እንደምን ናችሁ? ደህና ናቸው ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝትትረፍ እይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንደ ተለመደው ዛሬ እንግዲህ ሲኒያት ኩዳር ወይም አትክልት በዶሮ እንሰራለን አብረን ኢንሻአላህ። አብራችሁ ሆኑ ቻናሌንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና በዚህ መልኩ አትክልት አዘጋጅቻለሁኝ ካሮት፣ ድንች፣ ኮሳ፣ እንዲሁም ፊልፊል ሮሚ፣ ባሚያ፣ ብድንጃን እና ሽንኩርት አለኝ እዚህ ጋር ማለት ነው። እንዲሁም ነጭ ሽንኩርት እና ነጭ ሽንኩርት እና ቆዝ ብለ በዚህ መልኩ አዘጋጅቻለሁኝ። እና እዚህ ጋ ቅመማ ቅመሞች አሉኝ። ሁለት ማጂ ፊልፊል አስዋድ በርበ ቀዩ በርቢካና ነው የሚባለው እሱ አለኝ። እና ካሙን ቁዝ ብረናሽፍ እንደውም ሳልሳ እና በዚህ መልኩ እየተፈጭ ቲማቲም አለኝ ማለት ነው። እነዚህ ጋ ደግሞ ዶሮ ከትፌ በዚህ መልኩ ቆንጆ አድርጌ አጥቤዋለሁ በሎሚ እንግዲህ ብዙ ጊዜ ኢዳም ስንሰራ እኛ ሰዎቹ ከነ ቆዳው እንዲሰራ ነው የሚፈልጉት። ስለዚህ ከነ ቆዳውን ያረኩት ማለት ነው። እና እዚህ ጋር ደግሞ የኢዳም ቅመም አለ። የስጋ ነው የዶሮ የለኝም። እንግዲህ ለዛሬ ስጋውን ቢሆን እንጠቀማለሁ ማለት ነው። እና እዚህ ጋር ሽንኩርቱን በዚህ መልኩ ማቁላላት ጀመርኩኝ ማለት ነው። አላሁ አክበር አላሁ አክበር። እና በሲኒያ ነው ልሰራ አስቤ የነበረው። በሲኒያ ነው በነገራችን ላይ ቅድም ሳላሳያችሁ የስኳር ድንች ነው ቀይ ስኳር ድንች ማለት ነው። እና ቅድም ዶሮን ያጠብኩትን ዶሮ በዚህ መልኩ ልሁን እያስመጠጥኩት ነው የሚባል ውሃውን እስከሚተፋ ድረስ በራሱ እንደዚህ ያለ ውሃ ያለምንም ሳት ላይ ጥጄዋለሁኝ ውሃውን በራሱ እንዳያወጣ ማለት ነው። አስፈላጊ ያልሆኑ ውሃውን እንዲያወጣ አስፈላጊ ያልሆነ ውሃ እንዲያወጣ እንደዛ አጥጨዋለሁ። ከዛ እዚህ ጋ ሳልሳ ጨመርኩኝ። እኔ ብዙ ጊዜ ሲሰራ ምግብ መጀመሪያ ሳልሳና ሽንኩርቱን ሽንኩርት ነው አብሬ ሽንኩርቱን ካበሰልኩ በኋላ ከዛ ሳልሳ ነው የምጨምረው። ከዛ ቅድም የፈጨሁትን ቲማቲም ጨመርኩኝ። እና ምንልላችሁ ነው እኛ ሰራዊት ነው የምናስተዳድረው ነው ምላችሁ። በጣም ብዙ ናቸው ሰዎቹ። ስንሰራም ሶስት ዶሮ አራት ዶሮ ነው የምንሰራው። ለዛሬ ግን ሁለት ዶሮ ነው የሰራሁትኝ። እና በዚህ መልኩ ውሃውን ምጥጥ አድርጓል ማለት ነው። እና እዚህ ጋር ቅድም ያሳየኋችሁን ቅመማ ቅመሞች ጨመርኩኝ። በዚህ መልኩ ቲማቲሙ ከበሰለ በኋላ ማለት ነው። እና በዚህ መልኩ እያቁላላው እገኛለሁ ማለት ነው። ሰርታችሁ ሞክሩት። እንግዲህ የሁሉም ሙያ ይለያያል። ሞያ እኛ ቤት ሙያ እንግዲህ እንደዚህ ነው። ከዛ ቁዝብሮ ጨመርኩኝ። ከዚህ የተሻለ መንገድ አለም ካላችሁ ሳዩኝ እሞክራለሁ ማለት ነው። ከዛ ቅድም የጠበስ ነው ጨመር ንዝጋ የጠበስ ነው ሳይሆን እንደዚህ በዚህ መልኩ ገልበጥ ገልበጥ አድርጋለሁ። ከዛ እዚህ ጋር ጨመርኩት ማለት ነው። እንገጣ ነው መሰላችሁ። እንደዚህ አርጌ ከጨረስኩ በኋላ ሳየው ሲኒያው የሚበቃ አይደለም፣ ያው ዶሮውም ብዙ ስለሆነ እና ብረድስት ላይ ገለበጥኩት ማለት ነው። በዚህ መልኩ ብረድስት ላይ ገለበጥኩት። ከዛ ካሮቴን ጨመርኩ አስር ደቂቃ ከበሰለ በኋላ ዶሮው ካሮቴን ጨመርኩኝ በዚህ መልኩ ካሮቴን ጨምሬ ያማሰልኩት ማለት ነው። ትንሽ እና በጣም ተወዳጅ የሆነ ምግብ ነው። ከዛ ስኳር ድንቹን ጨመርኩት። እንደ እኔ ተሞክሮ ስኳር ድንቹን ከድንቹ ጋር ብጨምሩት ጥሩ ነው። ምክንያቱም እኔ እዚህ ጋር ፍርስ ብሎብኛል፣ ስኳር ድንቹ በኋላ ላይ ፈራርሶብኛል እና ከድንቹ ጋር ብትጨምሩ ትላለው። ከዛ ድንቹን ጨምርኩ ቀጥዬ፣ ከአስር ደቂቃ በኋላ ካርቱን ከጨመርኩኝ በኋላ ማለት ነው። እንግዲህ ድንቹንም በዚህ መልኩ ገልበጥ ገልበጥ አደረኩት። አብሬ ያው ካሜራማንም ራሴ ስለሆንኩኝ ያልተመቸኝም እና ቅድም የከተፍኩትም ብድንጃን በዚህ መልኩ እየጠበስኩት ነው። ብድንጃን በነገራችን ላይ ሲጠበስ ቆንጆ ጣዕም ይኖረዋል እና እዚህ ጋር ኮሳ ኮሳና ፊልፌሮም የጨመርኩኝ ከዛ እዚህ ደግሞ ቆንጆ ሩዝ ሰራሁኝ፣ በጎን ማለት ነው። ነጭ ሩዝ ያው በኩብዝ ነው የሚበሉት ብዙ ጊዜ። ያው ግን ሩዝ አስፈላጊ ከሆነ ብዬ ሰርቻለሁ እና እዚህ ጋር እንደዚህ በዚህ መልኩ እንደዚህ እስከሚሆን ድረስ ጠበስኩት። ብድንጃኑን ብዙም ገባ ላለም እንደዚህ አድርጌ ነው የጠበስኩትኝ። ከዛ ባሚያውንም እንደዚህ ጠበስኩት ማለት ነው። ባሚያውን ለምን ይረዳናል? ባሚያው መጠበሱ ስንበላው ዝልግልግ አይልም ያኔ የመዝለግለግ ባህሪ አይኖረውም። በሚያው ትንሽ ከተጠበሰ ማለት ነው። እና ጠበስኩት ትንሽ። እነዚህ ጋር ደግሞ ሩዝ ደርሷል ው በሚያው በዚህ መልኩን የጠበስኩት ዝልግልግ ማለቱን አቁሟል ከተጠበሰ በኋላ። ከዛ ሙባሸረን አለ ጥውል ብረት ድስቱ ላይ ነው የጨመርኩት በሚያው ማለት ነው። ለአስር ደቂቃ ያክል ገልበጥገል በትካረኩት በኋላ ኢዳሙ ላይ ጨመርኩት፣ ብረት ድስቱ ላይ አትክልቱ ጋር ማለት ነው። እና እዚህ ጋር ደግሞ አንድ ሎሚ ጨምቄ ጨመርኩበት። ባሚያው በነገራችን ላይ ብዙ ሰዓት አይፈልግም። ባሚያውን ካስገባችሁ በኋላ አስር ደቂቃ ከቆየ በቂው ነው። ከዛ ሲኒያ ላይ ገለበጥኩትና ፍሩን ውስጥ አስገባሁት። ሁለት መቶ ሀምሳ ዲግሪ ላይ አድርጌ ፍሩን ውስጥ አስገባሁት ማለት ነው። ለአስር ደቂቃ ያክል ፍሩን ውስጥ ጨመርኩት። እና በዚህ መልኩ በስለ ወጥተዋለን። ትልቁ ሱን እያ ላይ አድርጌ ልሰራ ስል እንግዲህ ሰዎች አስራ ሁለት አመላቸው አስራ ሁለት ነው፣ እየብቻ ነው ምን በላው ሲሉኝ ለጊዜው መብራት ለሚፈልጉት እንደዚህ ያደረግኩላቸው ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ አሁንም ደገፍ አድርጉኝ ማለት እንዳለ ነው፣ ደገፍ አድርጉኝ። እስካሁን የሚያበረታታችሁኝ ስለሆነ አመሰግናለሁኝ። የዛሬው ቪዲዮ ይሄን ይመስል ነበር። ሰላማችሁ ብዙት ይበልልኝ።